እያንዳንዱ ሰው እያንዳንዱ ሰው በህይወቱ ላይ ዋጋ እየከፈለ ያለው በማይወደው ሙያ ውስጥ ስለተሰማራ ነው። ምክንያቱም በማትወደው ሙያ ውስጥ ተሰማርተህ የምትፈልገውን ህይወት ልትኖር አትችልም። በማትወደው ስራ ውስጥ እየሰራህ በማትፈልገው ቦታ ውስጥ ሁነህ እንዴት ስኬታማ ልትሆን ትችላለህ? እንዴት ትልቅ ደረጃ ልትደረስ ትችላለህ? አንድ ሰው እኮ በሚሰራው ስራ ውጤታማና ስኬታማ ሊሆን የሚችለው የሚወደውን ስራ ሲሰራ ነው። አብዛኛው ሰው ግን በማይወደው ስራ ውስጥ የተሰማራ ነው። በዛም ምክንያት ህይወቱ ከአመት እስከ አመት ፈቀቅ የማይልበት ማለት ነው። አንድ ጊዜ ለገንዘብ ብሎ ለደሞዝ ሰላሳ ቀን ለሚመጣ ብር ብሎ በሆነ ስራ ውስጥ ይገባል። ከዛ በኋላ በዛ ስራ ውስጥ ተቀርቅሮ ይቀራል። በቃ ለመሰለ የማትወደውን ስራ ስትሰራ ከዚ በኋላ ያን ስራ ብዙ ጊዜ ደጋግመ በምትሰራው ሰዓት ልማድ ይሆናል። ያን ልማድ ደግሞ ልቀይረው እስኪ የምፈልገው ስራ ምንድን ነው የምወደው ምንድን ነው ብለህ ስትፈልግ እና የሆነ ነገር ለመጀመር ስትንቀሳቀስ እያስፈራራ፣ ምክንያቱም ልማድ ስለሆነ ከዛ ልማድ ውስጥ እንድትወጣ አይፈልግም። አሁን እየሰራህ ያለውን ስራ እንድትለቀው አይፈልግም። በቃ ያስፈራራሃል። ይህን ስራ ብትለቀው ምን ትሰራለህ? ምን ትበላለህ? ቤት ኪራይ ምን ትከፍላለህ? ስራን ለቀህ እያለ የምትፈልገውን ስራ እንዳትፈልግ ጊዜ ወስደህ በዛው ስራ ውስጥ ታስረ ትቀራለህ። ብዙ ብዙ በቃ ዘጠና ፐርሰንቱ በማይወደው ስራ የተሰማራ ነው። በዛም ምክንያት እኮ ነው ህይወቱ ፈቀቅ ማይለው ማለት ነው። ስለዚህ ችግር የለውም። አሁን አንተ ህይወትን ለመቀየር ካሰብክ፣ ህይወትህን ለማሻሻል ከፈለግ ያንን ስራ እየሰራህ ጎን ለጎን ከስራ መልስ የሆነ ነገር አድርግ። የምትፈልገው ነገር ምን እንደሆነ ራስህን ጠይቅ። መጽሐፍቶች አንብብ። ምንድን ነው እኔ የምፈልገው? ለምን እዚህ መጠው የሚል ጥያቄ እንድትጠይቅ የሚያደርጉ መጽሐፍቶች አንብብ። ጠይቅ ሰዎችን፣ እንዴት ከዚህ ስራ ወጥቼ የምፈልገውን ስራ ልይዝ ይችላለሁ? ስራቸውን ለቀው የራሳቸውን የሚወዱትን ስራ የሚሰሩ ሰዎችን ጠይቃቸው፣ እንዴት እንደወጡ እንጂ እንዴህ፣ ምንም በቃ በማትወደው ስራ ውስጥ ሆነህ ስኬታማ ልትሆን አትችልም። በቃ እየሰራህ ያለህው በወር አንዴ ለሚመጣው ደሞዝህ ነው። ደሞዝ ደግሞ ይገርማል የማያድግ ነገር ነው። ደሞዝ ማለት ሁሌም ድንክ ነው። ሀያ ዘጠኝ ቀን ጠብቆ ነው አንዴ ብቅ የሚለው፣ ከዛ ውጭ የለህም። ታዲያ በሀያ ዘጠኝ ቀን አንዴ እየመጣ ሰላሳ ቀን ሙሉ እየሰራህ እንዴት ህይወትህን ትቀይራለህ? እንዴት ህይወትን ልታሻሽሎ ትችላለህ? ራስን ጠይቅ። ይቻላል፣ መውጣት ግን ይቻላል። ከነገራችን ላይ በዚህ ተስፋ እንዳቆርጥ መውጣት ከፈለግህ ትችላለህ። ውስጥ ለውስጥ የሆነ ለየት ያለ ከዚህ በፊት አድርገህ የማታውቀውን ልማድ አዳብር። ማንበብ ካለብህ አንብብ። በማንበብ ውስጥ ራስን እንድትፈልግ። ራስን ለመፈለግ ማንበብን የመሰለ ነገር የለም። ራስን እኔ ማን ነኝ ብለህ ለመጠየቅ እንደ ማንበብ ማንበብን የመሰለ ነገር እኔ ያላግ። ማንበብ ስትጀምር አንተ ማን እንደሆንክ ማወቅ ትጀምራለህ። በዛ መሃል ምን እንደምትፈልግ፣ አሁን ካለበት ህይወት ወጥተህ የምትፈልገውን ህይወት መኖር እንደምትችልም ትረዳለህ። በዛ በመረዳት ውስጥ ደግሞ አዳዲስ ልማድ እያዳበርክ ስራውን ሳትለቅ ነው። ከነገራችን ላይ ስራውን ሳትለቅ አዳዲስ ልማድ ታዳብራለህ። ዝም ብለህ ማንበብ ከሆነ ማንበብ፣ ጥያቄ መጠየቅ ራስህን ምን አይነት ስራ ብሰራ ያስደስተኛል የሚል ጥያቄ መጠየቅ። ምክንያቱም ጠይቅ፣ ይሰጥሃል ነዋ። ስትጠይቅ መልሱን ታገኘዋለህ። ካልጠየክ ግን ምንም አታገኝም። ስለዚህ ራስን ጠይቅ። ምን እንደሚያስደስትህ ለራስህ ንገረው። ምንድን ነው የሚያስደስተኝ በለው። አሁን ካለውበት ሁኔታ እንዴት አድርጌ ነው መውጣት የምችለው? እንዴት ደስ የሚለኝን የሚያስደስተኝን ነገር መስራት እችላለሁ? እያልክ ራስን ጠይቀው። ይህንን ስትጠይቅ መልሱ ይመጣል። ወዲያውኑ ላይ መጣ ይችላል ግን፣ ከጊዜ በኋላ ያ የምትጠይቅለት መልስ ታገኘዋለህ። እና ወደ የምትፈልገው ነገር ሄደህ የምትፈልገውን፣ የምትመኘውን ህይወት እንድትኖር የሚያደርግን ስራ ላይ ትሰማራለህ። በዛም ስራ፣ በምትወደው ስራ ላይ ደግሞ ውጤታማ ትሆናለህ። ምክንያቱም የምትወደውን ስራ ስትሰራ ፈተናዎች፣ መከራዎች እንኳን ቢኖሩ ስለምትወደው ራስን ትሰጠዋለህ። ስለምትወደው የሚገጥሙህን ምንም ካባ የሚመስሉ ግድግዳዎች ቢያጋጥሙ እንኳ ታግሰህ ያንን ነገር አልፈህ የምትፈልገው ነገር ላይ ትደርሳለህ። ስለምትወደው ነው። ባትወደው ኑሮማ አትታገስም፣ ትተውት ሄዳለህ። ደግሞ ለዚህ ስራ ብለህ ትተውት ሄዳለህ። ነገር ግን የምትወደው ስራ ላይ ሲሆን ጨክነህ ወደ የምትፈልገው ነገር ስለምትሄድ፣ ትዕግስት ስለሚኖርህ፣ ለዛ ነገር ራስን ስለምትሰጣለ፣ መነሳሳት ስለሚሰጥህ፣ በቃ ለዛ ነገር ራስን አሳልፈ ስለምትሰጥ ያን ነገር መስራት ትችላለህ። ስለዚህ መቼም አንድ ነገር የምነግርህ ነገር ቢሆን አሁን ተቀጥረህ እየሰራህ ባለህበት ማለት ነው። በወር አንዴ ለሚመጣ ደሞዝ እየሰራህ መቼም ህይወትን አትቀይረው መቼም እንደው የሆነ ሎተሪ ደርሶ ካልሆነም በስተቀር ድንገት እንደው ምንም ህይወት በደሞዝ አይቀየርም። ስለዚህ ስራውን ሳትለቅ እዚ ውስጥ ለውስጥ ራስህን ማን እንደሆንክ ጠይቅ። እኔ ምን ብሰራ ነው የሚያስደስተኝ? እኔ ማን ነኝ? እዚህ የመጣሁበት ዓላማ ምንድን ነው? እያልክ ራስን ጠይቅ። ጥያቄ ስትጠይቅ ነው መልሱን የምታገኘው። ስለዚህ ይህንን አድርግ፣ የምትወደውን ስራ ምን እንደሆነ ፈልግ፣ ስራ ሳትለ ጎን ለጎን ምክንያቱም ስራን ተተወትህ ልፈልግ ብትል እንትን ሊልብህ ይችላል፣ ሊቸግርህ ስለሚችል በመሀል እንትን ትላለህ። የባሰ አእምሮህ እንትን ቢዚ ይሆንባል ማለት ነው። ስለዚህ ስራ ጎን ለጎን ባለ ትርፍ ሰዓት ራስህ ማን እንደሆነ ከወቅ። ራስ ላይ ስትሰራ ነው ሌላ ሰው ላይ ልታገለግለው የምትችለው ነገር ልታገኝ የምትችለው። ራስ ላይ ሳትሰራ ነገሮችን ለመቀየር አትሞክር። መጀመሪያ ራስ ላይ ስራ፣ አንብብ፣ አጥና፣ ትልልቅ ሰዎችን እንተርቪያቸውን ተመልከት። መማርን ደግሞ ልማድ አድርግ። አእምሯችን ካልተማረ፣ አእምሯችን አዳዲስ ነገር ካልመጣ ቀንጭሮ ነው የሚቀረው በዛው በቃ። ቅንጭር ብሎ ምናምን ጤፍ ተዘርቶ ዝናብ ከዘነበለጥ ቀንጭሮ እንደሚቀረው አእምሮም እንደዚ ነው። ቀንጭሮ የሚቀረው እውቀት ካላገኘ ማለት ነው። ስለዚህ ለአዳዲስ እውቀት ራስን ክፍት አድርግ። ራስን ጠይቅ። እንዴት ማደግ እንድችላለው እያልክ ጠይቅ። ዝም ብለህ መልሱን አትፈልግ። ዝም ብለህ መልሱ በራሱ ይመጣል። እንትጠይቅ ስትጠይቅ የሆነ ጊዜ የጠየቅከውን ሰብስቦ ወደ ራስ ይዞ ይመጣል አእምሮ ማን ነው እንደ ማግኘት። ስለዚህ ጠይቅ፣ ራስን ፈትሽ። በምትወደው ስራ ለመሰማራት ያለህን ሁሉ አድርግ። ህይወትን በዓላማ ህይወትን በትርጉም ኑረው። ህይወትን በምትወደው ስራ ውስጥ አሰማራ። ምንም ፈተና ቢመጣ በምትወደው ሙያ ውስጥ ከሆንክ ሁሉን ነገር ተቋቁመ ማለፍ ትችላለህ። ስለዚህ በርታ። የምትፈልገውን ነገር ምንድን ነው እያልክ ራስን ጠይቅ። ማንበብ አለብህ፣ አንብብ። ለአዳዲስ እውቀት ራስን ክፍት አደርግ ይህንን ካደረግ፣ በእርግጠኝነት አንባቢ ከሆንክ፣ ስጀመር በደሞዝ ውስጥ ተቀጥረህ እድሜ ልክን አትጨርስ። ቢያንስ የሆነ ሰዓት ላይ በምታነብ ሰዓት አንተን ታገኘዋለህ። አንተን ስታገኘው ደግሞ ምን መስራት እንዳለብህ ይገለጥላል በዛ መል የምትፈልገውን ህይወት መኖር ትችላለህ ማለት ነው። ስለዚህ ከተመቻቸው ወይም ቪዲዮ ሰብስክራብ፣ ላይክ አድርጉትኝ። ቀጣይ በላ ቪዲዮ እንገናኛለን። እስከዛ ድረስ በያላችሁበት ለሁላችሁም ሰላም ይሁን። መልካም ራስን ፍለጋ፣ መልካም አዲስ ህይወት ጅማሬ። የሆንላችሁ ወይም ቪዲዮ አይታችሁ ራሳችሁን እንድትጠይቁ ነው የምፈልገው። ራሳችሁን ለምን መጠው የህይወቴ ዓላማ ምንድን ነው እንድትሉ ነው የምፈልገው። እኔ ዋናው ነው፣ ምክንያቱም በመጠየቅ ውስጥ ነው መልስ የሚገኘው። ስለዚህ ጠይቁ ራሳችሁን።